ነይኔ እምዬ ማርያም ቤዛነሽ አሉ ዓለም። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግቱ። ቤዛ ልጇ ነው። ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምእመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲተሳሱ የተናገሩት ጥያቄ ነው ለእኔ ጵጵስናውን ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት እንዴት እንዴት እንዴት ነው የደረሱት በቤተ ክርስቲያናችን እንኳን ሊቀጳጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው ተፈትኖ ነው። በነገራችን ላይ ብታውቁ ታውቃላችሁ። በቤተ ክርስቲያናችን ሰው ድቁና ለምን ህፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁ አባታችን እርሶ ምዕመናን የማይስቱትን ቃል ማለት ምዕመናን እንኳን ከመምሮኖቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በሴች ደረጃ እንዴት ይሳሳታሉ ነው ይህንን ሳያ ቆርሶ እንዴት ሊቀባባስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ አነ ነው። እመቤት የማርያም ስም ይነሳ በክፉ ነገር በመጣው ነገር እኔ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ፍጡር ቤዛ መሆን አይችልም። ይግባችሁ። ብፁዕ አባታችንን እንደሰማችኋቸው፣ ምንድነው ያሉን እሳቸው? ቤዛ የሚለውን ቃል እንግዲህ ታርጉሙ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ ለቁጥር ስድስት ላይ ራሱንም ስለ ሁሉ ቤዛ ሰጠ። የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚያ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም፣ መቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቅዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለዋን ቃል ማለት ነው። የቅዳሚው ላይ ምዕራፍ አንድ ላይ ለመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህን ቤዛ የሚለውን ቃል ለሀብት ሰቶት ደግሞ አይተናል። ቤዛ የሚለውን ምንድነው ሀብት የሰው ነፍስ ቤዛ ነው ይላል መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው፣ ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው። በፍጹም ቤዛ የምትሏ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። ዌች ሜንስ ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የሚሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንፃር ተናገሩት የሚለው ግን መታየት አለበት። ኖተ ጽድቅ የተባለው ምንድን ነው እንግዲህ፣ ሚዲያ ነው አላውቅም፣ ተቋም ነው ምንድን ነው? ብዙ ሰዎች ላይ ፈተና እያመጣ ማሳረጊያው ልጃችን ያ ነችን ማበርታኔ አየነችን